እናንተ ግን እንደ መዳሞች ሚስት ብልጥ ብልጣ ብልጣለ አለ ስቺን አለ። እነሱም እኮ እኛን ሀደ ምስኪነ ስቺነ ይልውናል። ግን እነሱ ናቸው ምስኪ ስቺን አሰመንብላ ማለት ነው። እንደኛ ደግሞ ሞኝ አለ? እንደኛ ሞኝ አለ? በአላህ እስቲ ንገሩ። እኔ እንኳ ሞኝ አይደለሁም። የምሬን ነው። የሆነ ቤት ገብቼ ማለት ነው ለጽዳት ገብቼ ምግብ ስሪ ካሉን ምግቤን አሳያቸዋለሁ፣ እያንዳንዱ ምግብ እንዴት አጣፍጭ እንደምሰራ ምግቤን። ደግሞ አረቡ በጣም ነው የሚወዱ ቀይ እያሉ ነው የሚበሉት። ወላሂ እውነቴን ላለማገረን ነው የምላችሁ ማለት ነው። እና ከዛ ምግቤን አሳያቸዋለሁ መጀመሪያ ማለት ነው። ምግቤን ካዩ በኋላ በቃ አንቺ በጣም ነው የምትሰሪው እና ምግብ ስሪ ይሉኛል። እኔ ሞኝ መስያቸው እኮ ነው። ከዛ ለአንድ ወር ያህል ምናምን እሰራና ከአንድ ወር ደሞዜን ቅብል ስል ደሞዝ ጨምሪ ምግብ መስራት እንድሰራለች የምትፈልጊ ከሆነ ምላት ካልጨመረች ለአጥነው ና ከጨመረች አለን ሳለ አርግ ይሰራለው። ምክንያቱም ሁለት መቶ ወር ድህራም ብትጨምርልኝ ለእኔ ጥቅሜ ነው። ኢትዮጵያ አስር ሺ ብር ነው ሁለት መቶ ድራም በአሁኑ ሰዓት ማለት ነው ወደ ዘጠኝ ሺ ገደማ ነው ጨመርኩበት። እና ሞኝ አትሁን። ወላሂ በጣም በርካታ እህቶች ለጽዳት ገብታችሁ እንትን ምግብ ስሪ ምግብ ወይም እናንተ ቀብጣችሁም ይሁን ለማስለመድም ለማሳየትም ለመታየትም ቅን ቅን ስትለ ስትሉ አንድ ቀን ምግብ ትሰራላችሁ። ከዛ በኋላ ደግሞ በቃ የምግብም የጽዳትም ሰራተኛ እናንተ ትሆናላችሁ ማለት ነው። እነሱ እኮ የምግብና የጽዳት ሰራተኛ እኮ ለብቻ ብቻ ነው ደሞዝ የሚከፍሉት ማለት ነው። ስለዚህ እናንተ ምግባችሁን አሳዩ አሳዩ አሳዩና ለጽዳት ነው የመጣሁት ደሞዝ ጨምሪልኝ ብላችሁ ደሞዛችሁን ማስጨምር ትችላላችሁ። የምሬን ነው ብላችሁ አስጨምሩ። መቶ ድህራም ቢሆን አምሳ ድህራም ቢሆን ማን ይሰጣቸዋል? እናንተ ይሰጧችኋል፣ አይሰጧችሁም። ስለዚህ አስጨምሩ፣ አስጨምሩ። ሞኝ አትሆኑ። ወላሂ እውነቴን ነው። ብለው ብለው እኮ ወይ ወንድሟ ቤት ወይ እናቷ ቤት ምናምን ትሄድና የእኔ ሰራተኛ እኮ በጣም ነው ምግብ የምትችለው ምግቧ ነው ትላለች ማለት ነው። እና ደሞዝ አስጨምሩ፣ ሞኝ እንዳትሆኑ ማለት ነው። ልንገራችሁ። ሌላ ደግሞ አንዳንድ እህቶች ማለት ነው፣ ልንገራችሁ ሞኝ ናችሁ። ለራሳችሁ ግን ለእናንተ ስማርት ሆናችሁ ነው የምትታዩት፣ ለራሳችሁ ማለት ነው። እኔ ሳያችሁ ግን አንዳንድ እህቶች ሞኝ ናችሁ ማለት ነው። አንዳንዴ ሰራተኛ ሁለት ሆናችሁ የምትሰሩ እህቶች፣ በጣም በጣም ስህተት አትስሩ እዚህ ላይ ማለት ነው። የአንዷን ሰራተኛ ጉድ አሳልፋችሁ ለመዳም የምትነግሩ ጤነኛ ናችሁ? እኔ ጠላቴ እንኳን ጠላቴ እንኳን ብትሆን የእሷን ጉድ አሳልፌ ለመዳም አልናገርም። ለምን በሉ አሁን እኔ የሀገሬ ልጅ ቆይ መጣ እና ያንዷን እህታችሁ ጉድ እኔ ያንዷን እህቴ ጉድ፣ ጠላቴም ልትሆን ትችላለች፣ ኢትዮጵያዊ ናት። ለራሴ ስል ነው ማላደርገው ማለት ነው፣ ገባችሁ? ሄጄ ለመዳም አልናገርም። ሞታለሁ፣ እንደዚህ ግደሉኝ። ወላይ ሁነት ነው የምላችሁ፣ ግደሉኝ። ዝም ብዬ ግን ስራይን እሰራለሁ ለሰራተኛ ብዬ። ሰራተኛ አስቸገረች፣ ተመናቀረች ምናምን ብዬ እኔ ስራይን ምለቅ ሴት አይደለሁም። ወለሄ ስራይን ብሞት ግደሉኝ፣ አለቃት ለሰራተኛ ብዬ ማለት ነው። የሆነ ያልተመቼ ነገር ካለ እንጂ አለቅም። እንኳን ከሰራተኛ ጋር ተጣልቼ ከመዳም ጋር ተጣልቼ ስራይን አለቅም። ውጭ ከቤቴ ካላለች ለምን ስራውን ፈልገዋለሁ? ስራ ያስፈልገኛል። አንድ ቀን ቢሆን ኢጃዛ ቤት ለመቀመጥ ይቀፈኛል። እኔ ለምን ሁለት መቶ ድህራም አወጣለሁ? ለአንድ ቀን አንድ ቀን ብትቀመጭ እኮ ኢጃዛ ቤት ሁለት መቶ ድህራም ነው የምታወጭው። የምግብ አለ የታክሲ አለ። ግደሉኝ፣ አልወጣም መዳም እንትን ካላለች ማለት ነው ያስገባቸው አይደለም እና የእሷን የኢትዮጵያዊቷን መጥፎን ብትሆን የኢትዮጵያ የመዳም ለመዳም እንጂ እንደዚህ እንደዚህ ያደረገች አለለም። ለምን መዳም እኮ እኔን ትንቀኛለች፣ በጣም ነው የሚንቁት። እሷን አሳልፌ ሰጥቼ እችኛዋን አሳልፌ እንደማልሰጥ እንዴት እርግጠኛ ናት መዳም። ክፉ እንደሆንኩ ነው የምታስበው። መጥፎ ሴት እንደሆንኩ ማለት ነው። ክፋት ነው ሰራሀተ ያን የአንዷን ወስዳችሁ ለመዳም፣ የሀገራችሁን ልጅ ወስዳችሁ ለአረብ ማታቋተረ አረብ ማሳልፋችሁ መስጠት ይሄ ክፋት ነው በጣም ማለት ነው። እና አንዳንድ እህቶች ሞኝ እንዳትሆኑ። ኦኬ፣ ለሰራተኛ ብላችሁም ስራችሁን አትልቀቁ። እስፔሻሊ አንዳንድ እህቶች አላችሁ ምግብ የምትሰሩ ወይም ቀድማችሁ እዛ ቤት የገባችሁ እህቶቼ ማለት ነው አዳ አዲስ የመጡት ላይ ሞዴር የምትሆኑ እኔ ነኝ ኃላፊ እኔ ነኝ መዳም የምትሉ፣ መዳም እንኳን እንደናንተ አትቆጣጠርም፣ ባይዘወይ ማለት ነው። እንደዚህ ለመቆጣጠር ምናምን ከሞከረች ቀጥታ መጀመሪያ ለራሷ እነግራታለሁ፣ ተይ ይሄ የሰው ቤት ነው፣ አብረን እንስራበት። እኔም ለመስራት ነው የመጣሁት፣ አንቺም ለመስራት ነው። ስለዚህ በተመሳሳይ ነን፣ ኢትዮጵያዊ ነን። እንደዚያ ተደርጌ በሏት። እምቢ ካለች ግን እሷ ባለችበት ከጀርባ ሳይሆን እሷ ባለችበት እኔ ስራዬ ይሄ ይሄ ነው። ብዙ ጊዜ የሚጣሉበት ምክንያት ምንድን ነው? ወይ ጽዳቷ ስራ ትጨርሳለች፣ ትንሽ ታርፋለች። ከዛ በኋላ ያቺ ምግብ የምሰራዋ ደግሞ እኔን አታግዛኝም ብላ ኡ ትላለች፣ እንቧ ከረጊ ትላለች። በዛ ነው የሚጣሉት። ወይም ደግሞ ኩሽና አለቿ ኩሽና የሚሰራ ሰው ሰራትን አሁን የአብዛኛው ጊዜ ምግብ ነው የምሰራው፣ አይርበኝም። ግን ለሚበሉ እህቶች፣ ጽዳት የሚሰሩ እቶች በጣም ነው የምጨነቀው። ወለሁነት ይሄን ነው የምላችሁ። ለምን እኔ እዛም ምግብ ስለምሰራ የምግቡ ሽታ ስለሚዘጋ እነሱ ደግሞ የምግብ ሽታ ስለማያገኛቸው ጽዳት የሚሰሩት ይርባቸዋል። እኔ ጽዳትም ሰርቻቸዋለሁ ምግብ ሰርቻቸው ልጅ በጣም እረዳለሁ። የምሬ ነው ምላችሁ ማለት ነው። በምግብ ሰውን አልቀጣም፣ ኔቨር ኤቨር። መደባደብ ካለብኝ ሊደባደብ ይችላል። የሰራተኛ ሚስጥር ለመዳም አልናገርም። መደባደብ ካለብኝ ግን እደበደባቸዋለሁ። በግልጽ ነው። የምሬ እኔ በራሴ እንደዚ ሲንከራፈፉብኝ አልወድም። ግን እንደፈለጉ ይብሉ፣ እንደፈለጉ ይጠጡ፣ እንደፈለጉ ስራ አይመለከተኝም። ለምን እኔ የራሴ ስራ አለኝ፣ እነሱም የራሳቸው ስራ። ለምን አላግዙኝም አልልም። አንድ ቀና የሆነች ሴት ካለች መጣት አግዘኝ አግዛታለሁ። ከዛ በሻገር እኔ ምግብ ምሰራው ደሞዝ አሪፍ ነው፣ እሷም ጽዳት ምሰራው ወይም በአንድ ሺ ሊሆን ይችላል። ገባችሁ? ሰው ላይ አልደርስም። ከደረሱብኝ ግን ሙሽክለካለ አሰመን ብለ ሙሽከላ አልኳችሁ። እንደዛ ታድርጉ። አንዳንድ አንድ ጽዳት ሰራተኞች ደግሞ ያችኛዋ ምግብ ምሰራዋ ሰራተኛ እናንተን ስለበደለች ወይም ደግሞ ቀድማ መጣች ሰራተኛ እናንተን ስለበደለች ስራ ትልቀቁ። ብልጥ መሆን አለባችሁ። ስራችሁ ላይ ብቻ አተኩሩ። ስራችሁ የምታየው መዳም ናት እንጂ እችኛዋ አይደለችም። አስረግጬ ነው የምነግራችሁ ማለት ነው እና እና ምግብ ለጽዳት አምጥተው ምግብ የሚያሰሯችሁ እህቶች፣ ደሞዛችን አስጨምራችሁ ስራችሁን ቀጥሉ። በርቱ፣ ጠንክሩ፣ ያልፋል። በቀጣይ ባሪፍ ቪዲዮ እንገናኛለን። እወዳችኋለሁኝ። ባይ። ሰብስክራይብ ማድረግ እንዳትረሱ። ባይዘቡሺ እና የአንዷን እህታችሁ ጉድ እኔ የአንዷን እህቴ ጉድ ጠላቴም ልትሆን ትችላለች፣ ኢትዮጵያዊ ናት። ለራሴ ስል ነው ማላደርገው ማለት ነው ስለሚያስገባችሁ ሄጄ ለመዳም አልናገርም። ሞት አለው። እንደዚህ ግደሉኝ ወላሂ ሁነት ነው የምላችሁ። ግደሉኝ። ዝም ብዬ ግን ስራይን ሰራለሁ ለሰራተኛ ብዬ ሰራተኛ አስቸገረች፣ ተመናቀረች ምናምን ብዬ እኔ ስራይን ምለቅ ሴት አይደለሁም። ወላሂ ስራይን ብሞት ግደሉኝ አለቃት ለሰራተኛ ብዬ ማለት ነው። የሆነ ያልተመቸኝ ነገር ካለ እንጂ አለቅም። እንኳን ከሰራተኛ ጋር ተጣለች፣ ከመዳም ጋር ተጣለች፣ ስራዬን አለቀም። ውጭ ከቤቴ ካላለች ለምን ስራውን ፈልገዋለሁ? ስራ ያስፈልገኛል። አንድ ቀን ቢሆን ኢጃዛ ቤት ለመቀመጥ ይቀፈኛል። እኔ ለምን ሁለት መቶ ድህራም አወጣለሁ? ለአንድ ቀን አንድ ቀን ብትቀመጭ እኮ ኢጃዛ ቤት ሁለት መቶ ድህራም ነው የምታወጭው። የምግብ አለ፣ የታክሲ አለ። ግደሉኝ፣ አልወጣም። መዳም እንትን ካላለች ማለት ነው። ገባቸው አይደለም እና የእሷን የኢትዮጵያዊቷን መጥፎን ብትሆን ኢትዮጵያ የመዳም